ታሪክ አገር ቢሆን ኖሮ ቁርጥ ኤርትራን ይመስል ነበር። የአስመራ ከተማን መጎብኘት ታሪክን ቁጭ ብሎ ሲተክዝ መታዘብ ነው። ጥንታዊዎቹ የፊያት 500 መኪኖች ሲነዱ ካገኙ አስመራ ደርሰዋል ማለት ነው። የአርት ዲኮ ሲኒማን እያለፉ የሚራመዱ ሰዎች በሚኖሩባት አሮጌ ሕንፃዎች በሚገኙባት ከተማ ላይ እግር ቢጥለወት አስመራ ለመሆኖ አይጠራጠሩ። እነዚህ የጥንት ቤቶች የተሰሩትም በቅኝ ገዢዎቹ ጣሊያኖች ነው። እነዚህ አሮጌ ህንፃዎች፣ እነዚህ የወየቡ ቤቶች ዛሬም ከነቀዘው ቁመናቸው ውስጥ የሚመዘዝን ውበት አላጡም። የአገራቸው መሪ ኢሳያስ አፈወርቂ ይባላሉ። እኒያ ኋላ ቀር መሪ፣ እኒያ የድሮ ሰው ኤርትራን ከ1983 ጀምሮ እያስተዳደሩ፣ ጨምድደው እየገዙ ዛሬም አሉ። አዛውንቱ ሰው በቅርቡ 80 ዓመት ይደፍናሉ። ዘንድሮም የሚከሱትና የሚወቅሱት አሜሪካን ነው። ወቀሳቸው ደግሞ አሁን የተጀመረ አይደለም፣ የአሁን አይደለም፣ ከጥንት ከድሮ ዘመን የሚነሳ ነው። በኢሳያስ አእምሮ ውስጥ ጆን ፎስተር ዳላስና ፕሬዚዳንት አይዘናወር አልሞቱም። ዛሬም የተሳሳቱ ፖሊሲዎች የሚሏቸውን ጉዳዮች ተግብረዋል ስለሚሏቸው ስለ ጆን ፎስተር ዳላስና ስለ ፕሬዚዳንት አይዘናወር ሲናገሩ የሚውሉ ናቸው። ስለ ዛሬ ሳይሆን ስለ ጥንቱ የሚያወሩት ኢሳያስ ነጋጠባ የሚናገሩት ስለ ጆን ፎስተርና አይዘናወር ዘመን ነው። እንዲህ ባለ ቁዘማ ላይ ያለችው ኤርትራ በተስፋፊዋ ኢትዮጵያ ልትወረር ሉዓላዊነቷ ስጋት ውስጥ ገብቷል። እንዲህ ባለ መግቢያ ሀተታውን ያስነበበው ዘኢኢኮኖሚስት መጽሔት ነው። አፍሪካስ ሞስት ሰክሬቲቭ ዲክታተርሺፕ ፌሲስ አን ኤግዚስቴንሻል ክራይሲስ የሚለው ደግሞ ለጽሁፉ የተሰጠው ርዕስ ነው። ድብቁ አፍሪካውያን አምባገነን አንዳች የህልውና ስጋት ውስጥ ወድቋል እንደማለት ኤርትራን ያረጀ ነገር የሞላባት ያረጁ ፕሬዚዳንት የሚመሯት አዲስ አስተሳሰብን ለማራመድ ያልታደሉ አንድ የ80 ዓመት መሪ ከ80 ዓመት በፊት ሆነ ያሉትን ነገር እያነሱ በመቆዘም አገር ያቆረቆዙ መሆናቸውን የሚያነሳው መጽሔቱ በኢትዮጵያ ልትወረር ነው ሲል ይቀጥላል። ሻቢያና ሻቢያን የፈጠረው ብሔርተኝነት ለወትሮ የሚታወቀው ጎረቤቶቹን ሁሉ በመውረር ነበር። የመንን ሄዶ ወሯል። ኢትዮጵያ ላይ ወረራ ከፍቷል። ሱዳንን ወሯል። በራስ ዱሜራ በኩል ያጠቃት ጅቡቲ እስካሁን አልታረቀችውም። ሩቅ አገር ድረስ ሄዶ የማይጎራበቱትን እነ ኮንጎና ሶማሊያንም ወሯል። ይህ ለዘመናት የቀጠለውና ዓለም የሚያውቀው ታሪኩ ቢሆንም በሕይወቱ ለመጀመሪያ ጊዜ ወረረ ሳይሆን ሊወረር ነው የሚል ሪፖርት ወጥቶለታል። በተደጋጋሚ እየተነበበ ነው። በእርግጥ የአብይ አህመድ አገዛዝ ከብጤው የኢሳያስ ስብስብ ጋር ኢትዮጵያን ካደቀቀና ካንኮታኮተ በኋላ አሁን ኤርትራን ስለ መውረር ማቆብቆቡን መደበቅ ትቶታል። ኢትዮጵያም በታሪክ ለመጀመሪያ ጊዜ ወራሪ ልትሆን ኤርትራም በአገርነት ታሪኳ ለመጀመሪያ ጊዜ ተወራሪ ልትሆን ዝግጅት ላይ ይመስላሉ። እዚህ ላይ ያተኮረው የዘኢኮኖሚስት ትንታኔ ማጠንጠኛውን ኢሳያስ አፈወርቅ የተሰኙትን የአፍሪካ ኪም ጆንግ ኡን አድርጎ ለኤርትራም ያልበጁ ያረጁ ባረጁ ሕንፃዎች ስር የሚኖሩ ያረጀ አስተሳሰብ ያላቸው መሆናቸውን ያነሳና ወቅታዊውን የብልጽግና የወረራ እቅድ ያትታል። እንዳም ሆኖ መጽሔቱ እንደሚለው ወረራ የሚካሄደው በተደጋጋሚ እንደሚባለው ከወደብ ጋር በተገናኘ አይደለም። ምክንያቱን እናደርሳችኋለን። እንደገና ደግሞ አስመራን እንደ ጋዛ ስለማድረግ ቆለኛውን ኤርትራዊና ደገኛውን ህዝብ ከፋፍሎ ስለመበተን የሚኖረውን እቅድ አንስቷል። ወዲህ ከኢሳይያስ ጋር ተጋጭተውና ተጣልተው ከኤርትራ ምድር የወጡት ኤርትራ መስቀለኛ መንገድ ላይ ነች ብለው መጽሐፍ የጻፉት ኢሳይያስ ኤርትራን አርቄ ሰቅያታለሁ አውርጄ የፈጠፍጣታለሁ አለኝ ብለው የከተቡት የቀድሞው የሻቢያ ባለስልጣን አንደብርሃን ወልደ ጊዮርጊስ ዐቢይ ኤርትራን ከወረረ ያበቃለታል ሲሉ ለቢቢሲ ተናግረዋል። እኒህ የቀድሞ የሻቢያ አምባሳደር ኢሳያስ ያበቃለታል የሚለውን ግን አልተናገሩም። የአብይን የወረራ ዕቅድ ታሪካዊ ስህተት ነው ካሉ በኋላ የሚሳሱለትን ስልጣን እንደሚያጡት ግን ያለ ስስት ይናገራሉ። ወደዚያ ኢኮኖሚስቱ ያልተሰሙ መረጃዎችና ያልታኙ በተንተኛዎች መነጽር ተመልሰን በአቶ አንደብርሃን ወልደ ጊዮርጊስ ስንቀጥል። አሜሪካዊ መጽሔት የኢሳያስን እርጅና ሲገልጽ ከእሳቸው ዕድሜ ጋር ብቻ ሳይሆን ከአገራቸው አሮጌ መኪኖችና ቤቶች ጋር በማነጻጸርም ብቻም ሳይሆን ከሚናገሩትም ነገር ጋር ያወዳድረዋል። የ80 ዓመቱ አዛውንት ከ80 ዓመት በፊት ሆኗል የሚሉትን ታሪክ እንደሚያመነዥኩ ሲገልጽም አይዘናውረንና ፎስተር ዳላስን ያነሳል። ይህንን የሚያደረገው ያለ ምክንያት አይደለም። በሻቢያም ሆነ ሻቢያን ባዋለደው ብሔርተኝነት አንድ የተሸመደደ ታሪክ እስካሁንም ድረስ ደጋግሞ የሚነገር ጉዳይ አለ። ሻቢያውያን ጆን ፎስተር ዳላስ ኤርትራ ከኢትዮጵያ ጋር ተቆናጅታ መቀጠል አለባት ሲል ተናግሯል ብለው ይናገራሉ፣ ይጽፋሉ። ከኤርትራ የተገነጠሉበትን ዓመት ሲዘክሩም በየአጋጣሚው ይህንኑ ጉዳይ ማንሳት ልማዳቸው ነው። እዚህ ጋር መነሳት ያለበት ጥያቄ በቃ ተገንጥላችኋል እኮ ከሄዳችሁም በኋላ ከኢትዮጵያ ጋር በግድ ቀጥሉ አሉን ብላችሁ ስለምን ከስልሳ ዓመት በፊት የነበሩ ሰዎችን ታማረራላችሁ የሚለው ብቻ አይደለም። ጆን ፎስተር እንዲያ ስለማለቱ ምን ማስረጃ አላችሁ የሚለው ጠቃሚ ጥያቄ መሆን አለበት። ያ የቀድሞ የውጭ ጉዳይ ሚኒስትር ስለ ኤርትራ እንዳች ነገር የተናገረ መሆኑን የሚያሳይ አንድም ማስረጃ የለም። ይልቁንም ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀጥል በተባበሩት መንግሥታት ሲወሰን ጆን ፎስተር የአሜሪካ የውጭ ጉዳይ ሚኒስትር አልነበረም። ፎስተር ሚኒስትር የሚሆነው ኤርትራ በፌዴሬሽን ከኢትዮጵያ ጋር መዋሃድ እንዳለባት ከተወሰነና ከተፈጸመ ከአንድ ዓመት በኋላ በ1953 እንደ ኤሮፓውያን አቆጣጠር ነው። ኢሳያስ አፈወርቄ ትጥቅ ትግል በጀመሩ በሰባተኛው ወር በ1959 ደግሞ ህይወቱ አልፏል። እንዲህ ያለ የተምታት አጀንዳ ያላቸው የኤርትራው ፕሬዚዳንት ግን ከዓመታት በፊት የሞቱትን ሰው ኤርትራ እንዳትገነጠል ከለከለን እያሉ ዛሬም ይቆዝማሉ ቀጥለዋል። ባሳለፍኑ ግንቦት የነጻነት ቀን ሲሉ በጠሩት ቀን ላይም ባደረጉት ንግግር ኢትዮጵያን ከፎስተር ዳላስ ጋር አንስተው ሲያጣጥሉ ነበር። አብ ኢትዮጵያ ከንተበልና ንልዕሊ 8 ዓመታት የኢትዮጵያስ ነገር ከ80 ዓመታት በላይ ወይም ሶስት ትውልዶችን ኢትዮጵያ የወኪል ወኪል እንድትሆነን የወሰኑ የዋሽንግተን ፎስተሮች ያ ጃንዳ ፎስተር ዳላስ ማለት ነው። የጀመሩት የተዛባ የተሳሳተ ፖሊሲዎች ያስከተለው ቀውስና ውድመቱ በመዝገቦች ተሰንዷል። ናይ ዋሽንግተን ፎስተራት ጃንዳ ፎስተር ዳላስ ማለት እዩ ዘበገስዎ ዝንቡዕ ፖሊሲታት ዘኸተሎ ቅልውላዋትን ዕንወትን አመዛግብቲ ስኑድ እዩ ኢሳያስ አፈወርቂ እንዲህ ወደ ብዙ ዓመት ተመልሰው የሚያማርሩትን ነገር በማነሳሳት የሚጀምረው የዘኢ ኢኮኖሚስት መጽሔት ክፉኛ ተሳልቆባቸው ሲቀጥል እንዲህ ይላል። በኢሳያስ አፈወርቂ ዓለም የጊዜ መቁጠሪያ ሰዓት የሚቆጥረው ወደ ኋላ ነው። እናም የኤርትራን የመበልፀግ ዕድል ክፉኛ ነፍገዋ ደህይተዋታል። ኤርትራ በአፍሪካ ውስጥ ኢንዱስትሪ ከተቀጣጠለባቸው ምድሮች አንዷ ነበረች። ዛሬ ግን መሠረታዊ የሚባሉትን ነገሮች ለምሳሌ እንደ ሳሙናና የታሸገ ውሃ ያሉ ምርቶችን ከውጭ የምታስገባ ሆናለች። በመሰረቱ ሲሱ የሚሆነው የኤርትራ ሕዝብ የኢሳያስ አፈወርቂን አገዛዝ ጥሎ ነፍሱን ለማዳን ከማለቂ አልባ ወታደራዊ ምልመላም ለመሸሽ አገሩን ጥሎ ይሄዷል። እናም የተባበሩት መንግስታት እንዳለው ይህንን የባሪያነት ተግባር በመተው ኤርትራውያን መሄዳቸውን ተከትሎ ባዶ መንደሮች፣ የተዘጉም ሱቆች፣ አራሽ አጡ መሬቶች ማየት በዚያች ሀገር የተለመደ ነው። የኢሳያስ ጠላት አብይ አህመድ ይህንን በሚገባ ስልተውታል። አብይ የቀይ ባህርን ከኤርትራ በኩል ባሉት ወደቦች እንይዘዋለን ያሉት በቀጥታና በይፋ ነው። ይህንን አውጀውታል። ብዙዎች የሚጠረጥሩት ግን የአብይ ዋና ፍላጎት ኢሳያስ አፈወርቂን ከስልጣን ማስወገድ ነው የሚለውን ነው። ምናልባት ኤርትራን መልሶ ወደ ኢትዮጵያ መቀላቀል የሚለውም ሊካተት ይችላል። ኢትዮጵያ በርካታ ሚሳይል የውጊያ ጀትና ድሮን እያከማቸች ነው። ይህንን ያስተዋሉ አንድ የምዕራብ ዓለም ዲፕሎማት ኢትዮጵያውያን ከፈለጉ አስመራን ጋዛ ማድረግ ይችላሉ ብለዋል። እናም ጥያቄው በእርግጥ ኤርትራ ትተርፋለች ወይ የሚል ይሆናል። ደግሞስ ዕጣ ፈንታዋ ምን ሊሆን ይችላል? አንዱ ቅድ ኤርትራን መበታተን ሊሆን ይችላል። ቆለኛው ሙስሊሙ ኤርትራዊ ወደ ሱዳን ይካተታል። ደገኛውና መሃሉ እንዲሁም ክርስቲያኑ ኤርትራዊ ደግሞ በትግራይ ክልል ስር ሆኖ ወደ ኢትዮጵያ እንዲቀጥል ሊደረግ ይችላል። ደገኛውና ትግርኛ ተናጋሪውን የኤርትራ ክፍል በቀላቀለ መንገድ የትግራይ ክልል ታላቁ ትግራይ ተብሎ እንዳይነሳ ቀዳማዊ ኃይለሥላሴ ነቅተው ሰርተዋል። ይልቁንም መላ ኤርትራ ወደ ኢትዮጵያ እንዲቀላቀል በማድረግ ቀይ ባህርን መጠቀም ጀምረው ነበር። ይሁን እንጂ ኤርትራን ወደ ኢትዮጵያ ሲቀላቅሉ የኤርትራን ትጥቅ ትግል አዋለዱ። በ1983 ኢሳያስ ያሸነፉት ትግል ያኔ የተጀመረ ነው። አብይ እንደ ቀዳማዊ ኃይለሥላሴ ንጉሣዊ ህልም ማለም ምኞታቸው ነው። ቀይ ባህርን መቆጣጠር እያሉ ናቸው። ባሳለፍነው መስከረም 17 የመከላከያ ሠራዊታቸው የአሰብ ወደብን ለመያዝ የትኛውንም ዋጋ ለመክፈል ተዘጋጅ ሲል ለጦሩ አስታውቋል። ባሳለፍነው ሰኔ በአብይ አህመድ ዙሪያ ካሉ ቁልፍ ሰዎች መካከል አንዱ ሁለት ሀገራትን በዚህ ጉዳይ ላይ እንዲካተቱና ህብረት ፈጥረው ከኢትዮጵያ በኩል እንደወግኑ ጥሪ አቅርቧል። ይህንንም ሱፐርናሽናል ዩኒየን ሲሉ ሰይመውታል። እንዲህ እያለ የሚቀጥለው የዘ ኢኮኖሚስት መጽሔት ትንታኔ አብይ አህመድ ኤርትራ ላይ ይፈጽሙታል ብሎ ካስቀመጣቸው ነገሮች አንዱ የአገሪቱን ሉዓላዊነት በጣሳ ኳኋን ማፍረስና መከፋፈል ነው። በእርግጥ ጠቅላይ ሚኒስትር አብይ አንዱ አማራጫቸው ይህ እንደሆነ ከአንድ ዓመት በፊት ተናግረዋል። በ1950ዎቹ ኤርትራ በሉዓላዊ ፌዴሬሽን ስር እንድትቆይ ያደረገው ስምምነት እንደተቀደደው ሁሉ አሁንም የኤርትራ ሉዓላዊነት ሊቀደድ እንደሚችል በእጃቸው የመቅደድ ምልክት እያሳዩ ጠቁመዋል። ያን የነበረው መንግስት ኮንፌዴሬሽኑ አያስፈልግም፣ እኛ እንሻላለን፣ እኛ ጠንካራ ነን ብሎ ፌዴሬሽኑን ቀደደው። ያኔ ጠንካራና ሀያ የነበረው መንግስት ወድቆ የተቀደደበት ኃይል ደግሞ የለም ብሎ ታግሎ ዘመናት ይፈጅም፣ ኤርትራ ሀገር ሆነች። ይሄ የትናንትና ማስታወሻችን ነው። አሁን እንወያይበት ካልናቅ የሚያደረግ ሰው ካለ ልክ እንደ ኮንፌዴሬሽኑ አላቅ የሚያጋጥመውን ነገር በውይይት ካልተፈታ፣ በንግግር ካልተፈታ፣ በቢዝነስ ካልተፈታ ምን ሊያጋጥም እንደሚችል መገመት አይቻልም። ኢትዮጵያን የመታደግ ከበቂ በላይ አቅም አለን። ዘኢኮኖሚስት ሊሆን ይችላል ብሎ ያስቀመጠውን ጉዳይ ዐቢይ ከአንድ ዓመት በፊት እንዲህ ተናግረውታል እንደ ፌዴሬሽን የሚቀደድ ሉዓላዊነት እንደሚኖር በመጠቆም ሰሞኑን እንደ ዲናም ሙፍቲና ሌንጮ ባቲ ያሉ ኦህዴዶች በተከታታይ በጻፉት ጽሑፍ ላይ አንዱ የጠቆሙት ኢትዮጵያ ለኤርትራ የሰጠችውን የአገርነት እውቅና መንጠቅ የሚለው ነው እናም ዘኢኮኖሚስት በይሆናል ያስቀመጠውን ብልጽግናዎች አስቀድመው ማቅረብ ጀምረዋል። የሆነው ሆኖ መጽሔቱ ሲቀጥል እንዲህ ይላል፤ የአብይ አህመድ መተማመኛ ድሮን ነው። ድሮኖቻቸው ድልን የሚያጎናጽፏቸው ስለመሰላቸው አስልተዋል። እንዲያም ሆኖ ወረራ ቀላል ነገር አይደለም። ከባድ የሆነ መከላከል እንደሚገጥመው መገመት ይቻላል። መሐመድ ኡመር የተባሉ ስደተኛ ኤርትራዊ ምሁር ኢሳያስ በኤርትራውያን ሊጠሉ ይችላሉ፣ ኢትዮጵያ እንድትገዛው የሚፈልግ ኤርትራዊ ግን አይኖርም ብለዋል። ደግሞም ኤርትራ ከግብፅና ከሱዳን ብሔራዊ ጦር እንዲሁም ከህዝባዊ ወያነ ሓርነት ትግራይ ድጋፍ ልታገኝ ትችላለች እያለ የሚቀጥለው የዘ ኢኮኖሚስት ጽሁፍ ከብልጽግና መንግስት በኩል ማን እንደሚሰለፍ ያለው ነገር የለም። ባሳለፍነው ሰኔ ሱፐርናሽናል ዩኒየን በተባለው ስብስብ ውስጥ የተጠሩ ናቸው ያላቸውን ሁለት ሀገራት ማንነትም አልገለጸም። በጽሁፉ ግን ኢሳያስና ሻቢያ የመጨረሻ ዘመናቸው እንደቀረበ ለማስረዳት ይሞክራል። ኤርትራውያን የመጨረሻ ዘመን ቀርቧል እያሉ ያሉት የአብይን ነው። ከነዚህ ውስጥ አንደብርሃን ወልደ ጊዮርጊስ ይጠቀሳሉ። አቶ አንደብርሃን የሻቢያን መንግሥት ወክለው በዩኔስኮ በአውሮፓ ህብረትና በተለያዩ ሀገራት አምባሳደር የነበሩ በኋላም ላይ ከኢሳያስ አፈወርቂ ጋር ተጣልቻለሁ ብለው የተለዩና ውጭ ሀገር የሚገኙ ሰው ናቸው። የቀድሞው የኤርትራ አምባሳደር የኢትዮጵያና የኤርትራ ግንኙነት ወትሮም ከግጭት ወጥቶ እንደማያውቅ ጠቁመው፣ አሰብ የኢትዮጵያ ወደብ ሆኖም እንደማያውቅ አስረድተው፣ የአሁኑን የአብይ አህመድ እንቅስቃሴ የስልጣን ዘመኑ መቋጫ ሊሆን ይችላል እያሉ ሲያስረዱ ከቢቢሲ ባልደረባ የቀረበላቸው ጥያቄ፣ ለመሆኑ ኢትዮጵያ ለባህር በር ቅርብ ነኝ፣ ህዝቤ ቁጥሩም ብዙ ነው፣ ወዘተ የሚል ምክንያት በማንሳት ወደቡ ይገባኛል ትላለች፣ ምን ይላሉ የሚል ነበር። እሳቸውም እንዲህ ሲሉ መለሱ። እነዚህ አብይ የታሪክ ጉዳዮችን በማስመልከት የሚናገራቸው ነገሮች መሰረት የሌላቸው ናቸው። አሰብ የኢትዮጵያ ወደብ ሆኖ አያውቅም። የአሰብ ወደብን መጀመሪያ የደረሱበት ጣሊያኖች ናቸው። ከጣሊያን በፊት ደግሞ ኢትዮጵያ ወደ አሰብ አልመጣችም። ኢትዮጵያ የምትባልም ሀገር አልነበረችም። የአፍሪካ ሀገራት ድንበርና መሰረት ደግሞ ከቅኝ ግዛት ጋር የተያያዘ ነው። ከወደብ በቅርብ ርቀት ላይ ስለምገኝ ወደብ ይገባኛል የሚለው መብት አይደለም። ይህንን የሚያስረዳ ህግም የለም። በሌላ በኩል ለኢትዮጵያ ወደብ የህልውና ጉዳይ ነው እየተባለ ነው። ነገር ግን ኢትዮጵያ ወደብ ሳይኖራት ብዙ ዓመታት እኖራለች በማለት የኢትዮጵያውን ጠቅላይ ሚኒስትር ስም ደጋግሞ በማንሳት ያጣጥሉታል። በ2016 ጥቅምት ላይ አብይ አህመድ ቀይ ባህር የኢትዮጵያ ተፈጥሯዊ ድንበር ነው፣ በታሪክም የኛ ነው። ህልውናና ሉዓላዊነታችን የሚረጋግጠው በቀይ ባህር ባለቤትነት ነው ሲሉ መናገራቸውን የሚያስታውሱት አቶ አንደ ብርሃን ይህንን የጠቅላይ ሚኒስትሩ ንግግር መሰረተ ቢስ ይሉታል። ከ1985 ዓ.ም ጀምሮ ኢትዮጵያ እያለ ወደብ መቆየቷን በማንሳት ከዚያን ጊዜ ጀምሮ ኢትዮጵያ ህልውናና ሉዓላዊነት አልነበራትም እያሉ ነው ወይ ሲሉም ይሳለቃሉ። ብዙ ህዝብ ስላለን የባህር በር ይገባናል የሚለው ደግሞ ታሪካዊም ሆነ ህጋዊ ማስረጃ የለውም በማለት ይናገራሉ። አቶ አንደ ብርሃን አሁን የሚፈራው ጦርነት ቢጀመር ምን ውጤት ሊኖረው ይችላል ተብለው ሲጠየቁ የሰጡት መልስ ደግሞ እንዲህ የሚል ነው። በእኔ ግምገማ አብይ አህመድ ይህንን ያነሳው በአገር ውስጥ ያጋጠመውን የውስጥ ቀውስ ማለትም የኢኮኖሚ፣ የፖለቲካ ችግርና የጸጥታ ቀውስ ስለገጠመው የህዝብን ትኩረት ለማስቀየርና ሀገራዊ ስሜትን ለማነሳሳት አስቦ ያደረገው ይመስለኛል። የወደብ ባለቤት መሆን የሚለው የአብዛኛው የኢትዮጵያ ልሂቃን ምኞት ስለሆነ ድጋፍ አገኝበታል ብሎ ያደረገው ነው። እያሽቆለቆለ የመጣውን ተቀባይነቱን ለመመለስ ይረዳኛል ብሎ እንጂ በእውነት ለኢትዮጵያ ህዝብ ጥቅም የባህር በር የማስገኘት ዓላማ ይዞ አይመስለኝም። የኢትዮጵያን የውስጣዊ ጉዳይ ካየኑ በአማራ ጦርነት አለ በኦሮሚያ ጦርነት አለ። በትግራይ ያለው ችግር በቋሚነት አልተፈታም። በሶማሌ ክልል ውስጥ በኦጋዴን ነፃ አውጪ ንቅናቄ በኩል ችግር አለ። በክልሎች መካከል የድንበር ውዝግብ አለ ሲሉ ተናግረዋል። እንደ ማንኛውም ሻቢያ የኢትዮጵያን የውስጥ ችግሮችና ቀውሶች እንደ ጠቃሚ ነገር እያነሱ መሆናቸው ነው። ሲቀጥሉም ዐቢይ አህመድ እንዲህ ያለ መልክ ያላትን ኢትዮጵያን ይዞ ኤርትራን ወራለሁ ማለቱ እብደት ሊሆን ይችላል። ካልደረገው ደግሞ በእኔ ግምገማ የስልጣኑ መጨረሻ ሊሆን ይችላል የሚል እምነት አለኝ። ምክንያቱም የኢትዮጵያ ሰራዊት በአገር ውስጥ ባለው ጦርነት ተጠምዶ መውጣት አልቻለም። አሁን ያለው ዝንባሌ ደግሞ በታጣቂ ኃይሎች መካከል የኦሮሞ ሰራዊት ግንባር፣ ፋኖ፣ ህወሀት፣ የኦጋዴን ነጻ አውጪና ትናንሽ የአፋር ኃይሎች እንቅስቃሴ ተጣምሮ በትንሹ ወደ አንድ ግንባር እያደገ በመምጣት ላይ ነው። ይህ በራሱ የአብይ አህመድን መንግስት ትልቅ ስጋት ውስጥ ከቶት እያለ በዚህ ሁኔታ ላይ ወደ ጦርነት ይገባል የሚል ግምገማ የለኝም ይህን ጦርነት ለመጀመር የሚያስችል አቅም ያለውም አይመስለኝም፣ በማለት ከሻቢያ ቢወጡም እንደ ሻቢያ አብራርተዋል። ኢትዮጵያን በደቦ ልትወር ያሰበች በማስመሰል ያስቀመጡት የቀድሞው የሻቢያ አምባሳደር ኢሳያስ አፈወርቂና ዐቢይ አህመድ ከ2010 እስከ 2015 ዓ ም በኢትዮጵያ ላይ የፈጸሙትን በደልና እልቂት አንዲትም ቦታ ላይ አያነሱትም። የኢትዮጵያን መንግስታት ግን መርዛም ትርክትን ሲረጩ የኖሩ ከማለት ጀምረው በየዘመኑ የነበሩትን ሁሉ ልዩ ልዩ ስያሜ እየሰጡ ያጣጥላሉ። በ1990 ዓ ም ሻቢያ ኢትዮጵያን መውረሩ በዓለም አቀፍ ፍርድ ቤት የተረጋገጠ ቢሆንም እሳቸው ግን ዛሬም ኢትዮጵያን እንደ ወራሪ ያስቀምጣሉ። ቢሻን የወርቅ ማዕድናችን ደበደቡብን በማለት የሚያነሱት አቶ አንደብርሃን ያ የማዕድን ማውጫ በኢትዮጵያ አየር ኃይል በ2003 ዓ ም የተደበደበው ሻዕቢያ አፋር ክልል ገብቶ ቱሪስቶችን በመግደሉና በኢትዮጵያ ግዛት ውስጥ ጥቃት በመፈጸሙ ምክንያት እንደነበር አመልጧቸው እንኳን አያነሱትም። ከ1990 ጦርነት በኋላ በኤርትራ ላይ ግፍ ተፈጽመዋል ይሉና ትግራይ ውስጥ የተፈጸመው ሁላ አቀፍ እልቂት በእኛ ላይ ለተፈጸመው በደልና ግፍ አጸፋ ነው በማለት ለመናገር ይደፍራሉ። የኤርትራ ሰራዊት በትግራይ ውስጥ የፈጸመው ግፍ እውነት መሆኑን ለማረጋገጥ በገለልተኛ አካል መጣራት አለበት በማለትም የተባበሩት መንግሥታት ኮሚሽን አቋቁሞ ያረጋገጠውን ጉዳይ አሉባልታ ለማስመሰል ይሞክራሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።